አልገባችሁም እውነት በቀረብኝ ያሉት ጉድጓድ ማለት ነው። ጅቦች ምናምን አሉበት። ማታ ላይ በቃ ዋር ነው፣ ማንም አያልፉ። ኢትዮጵያስ ኑሮ ከብዷል እና ስለዚህ ያለን አማራጭ ስደት ነው። አሁን ሊቢያ በረሃ ነው ምንገኘው ትላለ እንዴት ናችሁ? ዛሬም ተመልሰናል በአዲስ ቪዲዮ ተላለ። ሪያክሽን አይደለም መቼም ታዩታላችሁ፣ ምንም ሪያክሽን የሚመስል ነገር የለም። በነገራችን ላይ ጠዋት አሁን ወደ ሁለት ሰዓት ተኩል አካባቢ ነው። ሰዓት አልገባችሁ እንዴት እንደሚያቃጠል ማለት ነው። እና አሁን የሆነች አካባቢዎችን ላይ ሆነች ትንሽ የተራራ የምትባል ነገር አለ። ስለዚህ ጋር ምናልባት ማለት ነው ካያቸት እሷ ኪንግ እንወጣለ ማለት ነው። ከእሱ ጀርባ ጸበል አለ፣ በጣም ፈዋሽ የሆነ ጸበል። ስለ ስለሱ ብዙ ዲቴይሉን በኋላ እየልኩ ነገራቸዋለ ማለት ነው። ብቻ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ግን በጠዋቱ ገና ከመነሳት ፊት የባሰ ማለት ነው። በቃ ሌላ ሌላ ታሪክ ተፈጥሮ ማለት ነው። ብቻ ሲ አሪፍ ነገር እንደምናስ እንግዲህ መከታተላችሁን አትርሱ። ነገራችን ላይ ገሶች እዚህ ከደረስኩ በኋላ ማይኩም ቢያላለኝ ማለት አካባቢ ላይ ንፋስ ምናምን ድምፅ ስላለ እንግዲህ በማይክሮፎን ይሻላል ብዬ ነበር። ምንም ማድረግ አንችልም። እንግዲህ እንደዚህ ያለ ማለት ነው። በጣም በቃ እኔ በጣም ከብዙ ጊዜ በኋላ ስለመጣ በቃ እስከምደርስ በጣም ነው የጓጓሁት ማለት ነው። እንግዲህ ያለውን ነገር እሺ፣ አልገባችሁም። እውነት በቀረብ ቢኔ ያልኩት ደርሰናል። እቃ ቅድም ያሳዩዎቹ ቦታ ይሄ ነው እና ወደዚህ አካባቢ ወደዚያ ቆቃ የሚባለው መቼም ሁላችንም እናውቀዋለን። ኃይል መመንጫው ያለበት ነው። እዛ ጋር ደግሞ የሆነ ቀይ ቆርቆሮ ቤተመንግስት የሚባለው ወደዛ አካባቢ ይመስለኛል ብቻ ይሄን ይመስላል ማለት ነው። ደርሰናል። አንድ ሰው የሆነ ከሌሎች ማለት ነው አንድ ሰው አንድ ሰው እዛ አካባቢ አታገኝም ማለት ልብሱ ነው ያው ድካም አለው። ሶስት አመት ምናምን ያልፈኛል ከዛ በላይ ሆነኛል ከመጣው ማለት ነው ያው ያደክማል። ብቻ ግን ደስ የሚል ነገር ነው በጣም ሌላ ሌላ ይሄ ጋራ ነው። ከሱ በታች ራሱ ወርዳል። ሌላ ታሪክ ነው እሱ። ወይ ሌላ ጊዜ ምናልባት በጀማ ካገኘው የመጣ ይሆናል ማለት ነው። ብቻ ሀኪንግ ነው። እስቲ ተራራ ላይ የሚመጣ የሚለው ነው። ወጥተናል በመጣ ማለት ነው። ደስ የሚል ነው ያው፣ ከቆይታ ብዛትም ስለመጣው ትንሽ ድካም አለ እንጂ ደስ የሚል ነው ማለት ነው። ቅድም የነገርኳችሁ ጸበል ያው እዛ ጋር የሚታያችሁ በጣም በጣም አሪፍ ጸበል ነው። እውነት ማጋነን አይደለም፣ ብዙ ከብዙ በሽታ የሚያድን ጸበል ነው እና ቦታው በደንብ ለምቶ ምናምን ቢሰራ ያለው አካባቢ ሰላም ደግሞ በደንብ እንትን ቢል ብዙ ነገሮች ለአካባቢውም ለአካባቢም ለምንም ገቢ ያመጣል ማለት ነው፣ እና ለብዙ ንተኞች እንትን ይላል ማለት ነው። ፋውስ ማለት ነው። አይታያቸውም። ያው ካሜራ ብዙ ዙም ስለማያደርግ ወደዛ ነው። ብቻ ይሄን ይመስላል ማለት ነው። አሪፍ ጊዜ አብረን አሳልፈናል። እየተስፋ አድርጋለሁ ማለት ነው። ደስ የሚል ጊዜ ነው። ተሯርጠን ምን ብለን የመጣ ነው ማለት ነው። ያው ታቦት ካላችሁ መታችሁ እንድታዩት በጣም ነው ምጋብዛችሁ ማለት ነው። እንግዲህ ይሄን ይመስላል ማለት ነው። የዛሬ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ ማለት ነው። የተወሰነ ፓርቷን ቀረጽ ቀረጻ አግቻ ያሳያችኋለሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና አትርሱ። በሚቀጥለው ቪዲዮ እስከምንገናኝ